ሰላም ሰላም ውድ የጣና አካዳሚ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን፣ በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማረኛ ትምህርት ክፍል አንድ የቃላት ምስረታ። ዛዲያ እናንተ ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በኦንላይንም ሆነ በአካል መማር ከፈለጋችሁ ከስር ባለው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉ፣ ይማሩ። ሻውን ወደ ቪዲዮችን እንገባለን። ተከታተሉን፣ መልካም ቆይታ

ሪ ተማሪ ቀ በ ቶ ቀበቶ ኩ ራ ት ኩራት ሻ ማ ሻማ መ ጨ ረሻ መጨረሻ ጎ በ ዝ ጎበዝ እ ው ቀ ት እውቀት ኩራ ዝ ኩራዝ ዘ መ ድ ዘመድ ጊ ጥ ም ግጥም መ ድ ረ ሻ መድረሻ አ ቅ ም አቅም

ኛ ሰራተኛ ሸ ን ኩ ር ት ሽንኩርት ክ ል ል ክልል ዘ ገ ባ ዘገባ በ

ጸጥታ ጸጥታ ውድ ቤተሰቦች የዛሬ ቆይታችን ይህን ይመስላል። ከተመቻችሁ ላይክ፣ ሸር እንዲሁም ሳብስክራይብ አድርጉ። በቀጣይ ክፍል እስከምንገናኝ መልካም ቀን